አሰላም አለይኩም ወረሕመቱላህ። ሰላም እህታችን እዚህ አንድ ጥያቄ ትጠይቃለች። ምን ትላለች? ወንድ ልጅ የእናቱን ጀናዛ ወይም ማስክሬን ማጠብ ይፈቀድለታል ወይንስ አይፈቀድለትም? ትላለች። ሴቶች ካሉ የሴት ልጅ ጀናዛ ሴቶች ናቸው ማጠብ ያለባቸው። ነገር ግን ሴቶች ከሌሉ የዛኔ ወንድ ልጅ የእናቱን ጀናዛ፣ የእህቱን ጀናዛ ማጠብ ይፈቀድለታል። ነገር ግን በሚያጥባቸው ጊዜ ሁለት መስፈርቶችን መጠበቅ አለበት። አንደኛ ፈጽሞ ሰውነታቸውን ማየት የለበትም፣ ግርዶ ሺጋርድና ከላይ የልቀቀው ከዚያ እጆቹን በዚያ አሳልፎ ማጠብ ይችላል። ማየት የለበትም ፈጽሞ። ሁለተኛ መስፈርት፣ ቀጥታ በእጁ ሰውነታቸውን መንካት የለበትም። የግድ ጓንት መልበስ አለበት፣ ወይንም ጨርቅ ነገር እጁን ሸፍኖ መሆን አለበት የሚያጥበው። እነዚህ ሁለቶቹን መስፈርት ከጠበቀ ማጠብ ይችላል። ነገር ግን ለበበሉ ሴቶች ከሌሉ ነው ማጠብ የሚችለው። ሴቶች ካሉ ፈጽሞ ማጠብ አይፈቀድለትም። የሴትን ጀናዛ ሴት ነች የምታጥባት፣ የወንድን ጀናዛ ወንድ ነው ማጠብ ያለበት። ሰላም አለይኩም ረመቱላ ወበረካቱ።